ሰላም ሰላም ናችሁ? ዛሬ በሳቅ ተራ ነው። ሳቅ ተራ ነው የሚባለው፣ እሱን እስኪ ይዘን መተናል። እሱ ላይ እስኪ ሪያክት እናደርግ ወጣ እንበልና እንሳቅ እስኪ። ቲክቶክ ስላልሆነ እስኪ የዩቲዩብ እንደዚህ የፍልፍሉን፣ የፍልፍሉ ግን ይሄኛው ክፍል ሁለቱ ነው። ክፍል አንዱ በጣም ረጅም ነው። ረጅም ሰዓት መቀመጥ ስላልፈለኩ ክፍል ሁለቱ ግን ታይቶ፣ የእናንተ ሁኔታ ታይቶ ክፍል አንዱ ላይ ልናየው እንችላለን። የፍልፍሉን ኤፒሶድ ነው። በደምብ አብረን እንሳቅ እንጫወት። ከዛ በኋላ የሚሆነው እናያለን። እናንተ ሰብስክሪብ እና ላይክ አይደል? ሰብስክሪብ እና ላይክ አይደል? አሪፍ ነው። ሰብስክሪብ እና ላይክ እየተደረገ ነው፣ ይደረግ አሁንም ገና ነው። ቪው ተመቷል ምናምን ቻናሉ ትካረልም ያለበት ሁኔታ። ስለዚህ እናንተ በደምብ ትንበሉልን ሰብስክሪብ እና ላይክ ማድረግ መስረሱት ይጀነጀናሉ ሴቶቹን መጨረሻ ላይ እንዴት ነው ላሉ ስል ሞጨሞጭ ሽልኝ ምን ሞጨሞጭ ዝም ብዬ እየከተትኩ እያወጡ ይሄ ፕሮግራምሽን በጣም ታዲ ነው። የሚመጡ ሰዎች በጣም ደስ ይላሉ። እድሜ ነው አሁን እዚህ ጋ ያለው አርባ አንድ ብቻ። ባለቤቴ እኮ አንዴ ነገር ያለው ከሬዲዮ ተጠይቃ ምን፣ ቆያለሁ ባለቤቴ ከሬዲዮ ደውለው ጠየቋት። የፍልፍሉ እድሜ ስንት ነው አሏት። ቀን አርባ ማታ አራት ዓመት ሆኗል፣ በዳዴ ስለምገባ ስለዚህ የቀኑን ልሁን የማታውን ሁለት አንዱ ቋሚው አራት በሕይወት ደውለ አመስግነ የማታውቀውን ሰው አመስግነ አሪፍ ነች። ማንን ላመስግን? ለምንድን ነው? በቃ ይሄ ያወራሩ እንትን እራሱ በቃ ያስቀ ምንም እኮ ቀለ ሳይናገር እራሱ ሳቅን ያመጣል። ከኛ ፕሮግራም ቅልብ ቅልቦች ላይ የምናነሳ በጣም አሪፍ የሞተ ሰው አይሆንም አይደል? የሞተ ሰው ስልከ ይዘው ሂጅ አመስግኝ፣ ልምጣ አመስግኝ። የማላውቀው ሰው ህይወቴ ከኪሴ ነው። ቤቴን እራሱ ከኪሴ ነው፣ ከምሬ ነው። እንደ ጫማ ዝም ብዬ እየከተትኩ እያወጣሁ፣ ከምሬ ነው። ሰፊ ልብስ ሰፊ ራሱ ገበር አረገልኝ ለኪሴ፣ እየተቀደደ ምንም ጥፍሬ ምንም አይዘማም። እስክራች አለው አለኝ። እሺ በህይወቴ ይኸው በብዙ ነገር እንግዲህ የበፊቶቹን ፈጣሪ አጣሪያ አመስግንልኝ። እሺው ሄሎ ሄሎ፣ እወድሻለሁ ልጄ እግዚአብሔር ይርዳሽ። በጣም ነው የማመሰግንሽ። እሺ በቃ በጣም ነው የምወድሽ። ሞጨሞጭሽልኝ? ምን ሞጨሞጭ እስካሁን ምንም ሳት ሞጨሙጪ። ምን ልት ሞጨሙጪ ነው ያሰብሽው? ምንድን ነው? እንቁላል ምናምን? የለም እንዴ። በቃ እሱን ሞጭሙጪ?

አብ የሳላት ምንድን ነው? ትርጉሙ ምንድን ነው? ንገሪው። አብ የሳላት ምን ማለት ነው? ብሄር ፈጠራት ቆንጆ አድርጎ ያስቀመላት የሳላት ለማለት ነው። አሁን እንደዛ ነው። ወደፊት እንግዲህ አብ የሳላት ብዬ ይቺ ልጅ አድጋ የሙስሊም እንኳን ብታገባ አብን ስታወጣው ምን ይሆናል የኢትዮጵያ ኢኮኖሚ? ፖለቲካ ላይ ያናገረ ነው። አቤ ሳላት እግዚአብሔር የሳላት ማለት ነው። ማቆም ላይ ጎበዝ፣ ማቆም ላይ ጎበዝ ነኝ። ማቆም ላይ ጎበዝ ነኝ። እዚህ ላይ እድል የለኝም። ይህን ስትል ምን ትዝ እንዳለኝ ታውቃለህ? እድል የለህም ስትልኝ ሰሞኑን በዓልም አይደል ከድሮ ጀምሮ ያው ፋሲካ ላይ መሸት ላይ ወደ ቤተ ክርስቲያን ወደ ሌላ ወደ ሌላ ቦታም ይካሄዳል፣ እና ያው ጎረምሳ ያለው ሰዓት ነው። እድል የለህም ስላልከኝ ነው። ማቆም ላይ ብቻ ሴቶች እጀነጅናለሁ። እንደኔ የለም ብታይ። ጅንጀላ ተወኝ። አይ እሱም ትሰማብኛለች፣ እና ተወኝ የሰፈር ስም ማን እንደሆነ ታውቃለ? ሰፈር ውስጥ እታፈራው እታፈራው ነው የምባለው። ለምን ጠሩ ነው በቃ ላይ ይጀነጭናለሁ ሴቶቹን። መጨረሻ ላይ እንዴት ነው ላሉ ስል እኛ እኮ እንደ ወንድማችን ነው የምናየው ሁሉም ሴት

ስለ አቤሳላት ላይ እያወራ ነበረ። ጓተ በአድ ነገር የካፈትከው አንድ ቃለመጠይቅን ከሰይፉ ጋር ይመስለኛል የልጅ ስም የ ነው ብለህ ነበር። አሁን አቤሳላት ደግሞ በጣም ረዥም ስሙ የመጀመሪያ ልጅ ደግሞ አጠረ፣ ይህኛው ዘርጠጥ ሆነ። ምክንያት አለ ያኛውን ቆጥቦ እንትን እንዲል ነው። አሁን ከዚች በኋላ ደግሞ ተመስገን ተመስገን ነበር እሱ ዘፋኙን አይደለም። ያ ከዚች በኋላ ተመስገን ዘርጠጥ ም ቢል ለምን በየሰዓት ባሌቡም ነበር በፊት የምንበላው። ወደ ውጭም ስላልሄድኩ ባሌ ቡም ነው የምንበላው ምግብ በጣም የደረሰው ይበላል እንጂ። አዎ አይ ነው አይ ተመስገን ተመስገን። አሁን ያ አ ያ አይ ነው አይ ተመስገን ትምህርትም ነገርም ጎበዝ ነው። ከባለቤት ጋር አንዳንዴ ትጋጫለህ አይደል? ስትጋጭ ጎረቤት ነው ዘሎ የሚመጣው። እሷን እንትም ብዬ በምን በምን ተጣሉ፣ በምን ተለያዩ ይሏታል። ጎረቤት ብስኩት ሰጥተው እናትና አባትሽ በምን ተለያዩ ስትባል ብስኩቷን ይዛ ቤሊ ጎሬ ብላ ትመለሳል። እዚህ ላይ ስንጣላ ስትለኝ ነበረ። እኛ ፕሮግራም ላይ ምናልባት ያላያችሁት ካላችሁ ቅልብ ቲዩብ ላይ ያደረግነው ቆይታ ተመልከቱ። መታክ ነበረ ስታወራን ማለት ነው። እንዲህ ስትመጣ ተሽከርክሪ፣ እንዳልደግምሽ እሷ የመታችኝ ትንሿ ልጄ ላይ አሻራዋ ወጥቷል። ከዘር ሆኑ ደግሞ ከምን የመጣ ነው? ከበፊት ነው፣ ከበፊት ነው። ባለሙያዎች ባለሙያ ለሊቅ ቅሳት የሚሰሩ አሉ አደለ? ጥምር ባለሙያዎች እንደዚህ ማጅራት መጭ። ባለፈው አንተ ተመትቼ ሰምታለሁ አደል? ሰይፉ ራሱ ምላሴ ብቻ ነው አቧራ ያልነካው። አቤ ቅጥቀጥ ፊት ዘጋ አቦቁ አደል ትላለች። ቆ አቦ እሷ አምፑላንሷ እሱ አደለች እንዴ አረዳ አራዳ ላይ ላይ ተመትቼ የጉለሌ ፖሊስ እስኪደርስ ከያቅጠች አንቺ። አረ እየተመታ ቆማ በጣም ከባድ ጠብቀን እንዲሆነ ራሱ ምን ሆና ነው?

ተንጋል እየ እንዲህ ስለምተኛ ወደ ኋላ ሸሽ ምንድነው ያለ ያኔ እዚህ ጋ ክቦ ነው ምንድነው ሆነ የእስራኤሎች ይሁድ ነው ብለውኝ ይሁድ ሆኖ ደግሞ አሁን ደግሞ ቀን ሲቆጥር ደግሞ እቺ መሀሏን መከፈት አልጀመረችም ገንፎ እያሉ ገንፎ ለቅቤ የተበሳውን ይመስል ግን አሁን አሁን እንትን መጥቷል። ይሄ ማስተከል የሚባል ነገር የኔም እኮ እየሳሳ ነው። በደንብ ና ያንተ ትንሽ ያስቆኝ። አዎ የኔም አሁን ሊተከል ነው። ሊተከል ነው ሶስት ሺ አምስት መቶ ፀጉር። ሶስት ሺ አምስት መቶ ዶላር ልትል መስሎኝ አንተ ልጅ ይሄ ጎጂ ባህል አይቀርብህም። እሱ ሊተከል ነው እንዲሁም ሐኪሙን አማከርኩኝ ላብራቶሪ ከተሰራ ወደ ሶስት ሺ አምስት መቶ ወይ ከዚህ ላረግ ነው አልኩ። ከዚህ ባረግ እኮ ዶድራንት ልጠቀሙ ደግሞ ከሌላ ቦታ አንስቼ እዚህ ባረግ ይሄን ሊሆን ነው እና ብቻ ለማንኛውም ሊተከል ነው። አሁን ቴክስት አርጎልኝ ነበር። የጠፋ የጠፋ ወይኔ እናቴ እዚህ ነበርኩ። ይኸውልህ ፓፓ ነው የምለው አሁን ሊተክልልኝ ተክልልኝ እንግሊዘኛን አንዴ መነፀር ስላላርቁ ማውረግ ደክሞኝ ደክሞኝ ነው ይኸውልህ ይኸውልህ ምን ይላል ፍልፍሉ ጆይ ሄር ትራንስፕላንት ስለሚሆን አልፎርዝ ፕላዛ እዛ ላይ ነው ያሉት። እነ ፓፓ እነሱ ናቸው የሚተክሉልኝ። እንግሊዝኛውን እኮ ማንበብ ችግር የለብኝም፣ ከኤስከዜድ እችላለሁ። ቆይ ይሄ ቪዲዮ እኮ ቆይቷል። በጣም እስከሆነ እኮ አላስተካከለማ። ፍልፍሉ እንዴ አሁን አይቼዋለሁ። የቅርቡ ጊዜ የሆነ ቪዲዮ ራሱ የለውም እሱ ላይ ሊያስተክል እንጂ ሲገጣጠሩ ሲሰባጠሩ ነው ግራ የሚያጋቡ። እሺ ስለዚህ ፍልፍሉ ካሁን በኋል እንደ ማንኛውም ሰው ፎሮ ፎራም ይሆናል። እንደገና አምፖሎ ትሰራለህ ተብያለሁ። ሁነጀርድ ለመለጣም ፍሬንድ እንዲህ እን እያልኩኝ እንትን እንላለን። ረሞክራት መብራት ጠፍቶ ነው ሰዎች፣ እንደዚህ ብንጨርሳትስ? በቃ እንደዚህ እንጨርሳትና ዜግነት አቋሚ የለ የባህሬን አቋሚ ነው። ለባህሪ ላቁም፣ ለየት ሀገር ላቁም፣ ለአሜሪካ ላቁም፣ ለቻይና ላቁም። አይ እንደው የቆመበት የቆመ ምንም እንግዲህ አሉትን ይበሉ። እስከዛሬ ሰዎች ስላንተ የማያውቁ የማያውቁትን ነገር ንገረኝ። አቋኝ አማርኛም ከበደ አይደለም። ሰዎች እስከ ዛሬ የማያውቁትን ነገር ይሄን ለአንተ ይሆን የማያውቁትን? ማ ይኸው ዛሬ አወቁት። ሌላ ዛሬ

ሰዎችስለ የማያውቁት ቦጋስ ያው የእናንተ አይደል ስንግ ስንጉ የእናንተ ነው የእኛ ነው ባሉ ምንም አልቋቋም ሂድ በጣም ብዙ አለራየማይታወቅ ነገር አለ ብዬ አዎ ሰዎች ስለ እኔ የማያውቁት ውሽማ እንዳለኝ ተሰማኝ ይሆን ሰማን ስለዚ ስለ ውሽም ማስታወራ ምንትዝ ዝንዳለ ታውቃለህ። አንዳንድ ሚስቶች ጋር ስትጣላ ምንድን ነው የሚሉ፣ በጠዋት ተነስተ ስትወጣ አዲሷ ሚስት ጋር ነው የምትሄደው ሲሉ። ማን ነው አዲስ ያደረጋት? ግን ደግሞ አዲስ አበባ ላይ አሁን ውሽማ ማለት ውሃ ነው ታውቃለህ አይደል? ማታ ማታ ነው የሚመጣው ውሃ። ደሞዛቸውስ ሶሲታ ተኩረው ፍሮፎ ዛቻ እኮ ነው። አይመጣት ፎክሮ ይሄዳል። ድምፅ ብቻ ነው። መልክ ብቻ

ተመልካቾቻችን የዛሬው ጨዋታችን ይህንን ይመስላል። ሌላ እንደዚህ እንግዶች እያቀረብን በሩን ይዘህ እያቀረብን እንደዚህ ጨዋታዎች እንጫወታለን። ከዚህ በሳቅ ተራ ሌላው ፕሮግራማችን ምሳውን ከፍልፍሉ ጋር የሚል ፕሮግራም በየሆቴሉ እየዞርን ይኸኛው ሆቴል ዛሬ ነው። ምሳውን ከፍልፍሉ ጋር የሚል ፕሮግራም አለን እየዞርን ምግብ ቤታችሁ ምን ያህል ጣፋጭ ምግብ እና እንግዶችን እንዴት እንደሚያስተናግድ አብረን እየዞርን ከዚህ በታች ባለው ስልክ ቁጥር እየደወላችሁ ፕሮግራም ማስያዝ ትችላላችሁ። መልካም ፕሮግራም ይሁንልን። በእናትህ እንዳትወጣ፣ እንዳትወጣ። ብር ስንጋር እጌ ይሰጥሃለሁ። አንተ ዳቦ እንዲህ መሀሉ ተሰንጥቆ ምንድን ነው የሚገባው? ትልቁ ዳቦ ተሰንጥቆ መሀሉ